የምቶችን ወይ ደግሞ በጣም አሪፍ የምትውን ቦይ ፍሬንድ ሊሆን ይችላል። ጓደኛ የግልሽ ማድረግ ትፈልጋለሽ ወይ ደግሞ እሱን ማግባት ትፈልጋለሽ? እንግዲያውስ ይሄ ቪዲዮ ለእናንተ ነው። ይሄን ለምትፈልጉ ለሁሉም ስፔሻሊ፣ ወንዶችም ይህን ቪዲዮ በማየት አሪፍ ትምህርት ታገኛላችሁ። በተለይ ደግሞ ሴቶች ይሄ ቪዲዮ ለእናንተ ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው በማየት ትምህርት አገኙበት። ስፔሻሊ አራተኛው እና አምስተኛው ሀሳብ በጣም ሴንሻል ስለሆነ እሱን እንደውም ደጋግማችሁ ብታዮች ደስ ይለኛል። ወደ ቪዲዮ ሰላም ሰላም፣ እንዴት ናችሁ? ቶም ነኝ ከበጎ ቲዩብ። እንግዲህ በጎ ቲዩቦች አሪፍ አሪፍ ሀሳቦችን አስተማሪ ትምህርት ሰጪ እንዲሁም አዝናኝ ሀሳቦችን ወደ እናንተ እናቀርባለን። እንግዲህ ሰብስክራይብ በማድረግ ቤተሰብ ካልሆናችሁ አሁን ሰብስክራይብ የምትለውን በተን በመጫን ቤተሰብ መሆን ይኖርባቸዋል። ከዚህም በኋላ አስፈላጊ፣ ወሳኝ ለህይወታቸው የሚጠቅሙ ሀሳቦች እዚህ ቻናል ላይ ይቀርባሉ። ስለዚህ ቤተሰብ መሆናችሁን እንዳዘነኩ እንግዲህ ዛሬ ማወራው ስለ አሪፍ ሀሳብ ሀሳቡ ምንድን ነው? እንዴት አርጋችሁ ወይ ደግሞ እንዴት አርጋችሁ ሴቶች በተለይ በጣም የምትወዱትን ወይ ደግሞ ቦይፌንዳችሁ ከእናንተ እንዳይሸሽ፣ እንዳይሄድ፣ እንዳይርቅ እሱን የራሳችሁ ማድረግ ወይ ደግሞ የግላችሁ ብቻ ማድረግ የምትችሉበትን አራት ወሳኝ ነጥቦችን ነው የማወራው። እንግዲህ ይህን ሀሳብ ሁላችሁም ካያችሁ በኋላ ኮመንት እንድታስቀምጡ እፈልጋለሁ። እንግዲህ ወደ ሀሳቡ ስንገባ የመጀመሪያው፣ ሴት ልጅ ከሆንሽ የምትወጂውን ጓደኛ የግልሽ ማድረግ የምትፈልጊ ከሆነ መጀመሪያ ማድረግ ያለብሽ፣ ሲቀጥርሽ፣ ሁሌም ቆንጆና ኩል ሆነሽ ሜሄድ አለብሽ። እንግዲህ ወንዶች ብዙ ጊዜ እይታ ላይ እንሸወዳለን ወይ ደግሞ ዓይን እናበዛለን። ያ ማለት አንቺ ካላማርሽ ወይ ደግሞ ውብ ሆነሽ ካልመጣሽለት ቤት ስታደርጉ ሊሆን ይችላል፣ በተለያየ ቦታ ቀጥሮች ሊሆን ይችላል። እንግዲህ ውብ ሆነሽ አምሮብሽ ካልመጣሽ ሌሎች ውቦች በዙሪያሽ ሊኖሩ ስለሚችሉ ወደ እነሱ ሊያማትር ይችላል። ያ ማለት ቀስ በቀስ በላይፋችሁን ላይፋችሁን እየሸረሸረ እየሸረሸረ ሊጎዳ የሚችል ነገር ነው። ስለዚህ ሁሌ እሱ ሲቀጥርሽ አጭርም ቀጠሮ ይሁን ረዥም ጊዜ ብቻ እናንቺ በታልሹ መጠን በአቅምሽ ልክ በጣም ኩል ሆነሽ አምሮብሽ ተውበሽ መሄድ ነው ያለብሽ። ቢኮዝ ሲያይሽ ዋው ሊልሽ ይገባል። ሲያይሽ አምሮብሻል ሊልሽ ይገባል። ቢኮዝ የምትመሰርችው ህይወት ነው። ስለዚህ እሱን የምትወጂው ከሆነ ይሄ ልጅ ነገ ከነገ ወዲያ አንቺን ሁሌ እንዲያስብሽ፣ አንቺን የግሉ እንዲያረግሽ የምትፈልጊ ከሆነ ሁሌ ሲቀጥርሽ አሪፍ ሉክ ሊኖርሽ ይገባል ወይ ደግሞ ባለሽ ነገር ጽድት ብለሽ አምሮብሽ አጊጠሽ ምናምን ነገር ልታገኙ ይገባል። ቢኮዝ እሱ እይታው በጣም ወሳኝ ፓርት ነው። ቢኮዝ እይታ ላይ ወንዶች ቀደም እንዳልኩትም በጣም የምናየው ብዙ ጊዜ ሴቶች በጆሮ ወንዶች በዓይን ነው ፍቅር ሚዘን ይባላል። እና ስለዚህ ሲያይሹልኝ ሁሌም ቆንጆ ሆነሽ ስትገኝለት፣ እለት ዕለት አንቺን ማየት ይናፍቃል። ስለዚህ የመጀመሪያው ሀሳብ ስታገኙ ሁሌ ሁለነሽ ቆንጆ ሆነሽ መሄድ ይኖርብሻል። ሁለተኛው ሀሳብ የሚሆነው ደግሞ በፈለገሽ ጊዜ ሁሉ አትገኝለት። ይህ ወሳኝ ሀሳብ ወይዘው ወይ ሰው ልጆች ስንባል የሆነ ነገር ስናገኝ በፈለግንበት ጊዜ የምናገኘውን ነገር ያንን ነገር መልሰን አንፈልገውም ወይ ደግሞ ለዛ ነገር ብዙም ቦታ አንስጥም። ቦታም ሰጠው ለማናገኘው ደግሞ ሞክረን ላጠራው ነገር ስለሆነ ሁሌ እሱ በፈለገሽ በደወልሽ ቁጥር በደበረው ቁጥር ሁሉ አንቺ ልትገኝለት አይገባም። ቢኮዝ እሱ እየናፈቀሽ በጣም ተነፋፍቃችሁ ደግሞ አንቺ ሊያገኝሽ ናፍቆ ምናምን ሊያገኝሽ የሚገባው እንጂ በጠራሽ ቁጥር ሮጠሽ የምትጂ ከሆነ ሰው አንቺን የሚያስቡ ልክ ሱቅ ውስጥ እንዳለ እቃ ወይ ደግሞ ሰፈራችሁ ላይ እንዳለ ሱቅ እቃ ብድግ አድርጎ ሊያገኝሽ እንደሚችል ያን ያህል ቀለል ያደርግሻል። ስለዚህ አንቺ ቢያንስ ስታገኙ ፕሮግራም ወተሽ ነው ልታገኙ የሚገባው። ቢዚ ላትሆኝ ትችያለሽ፣ ግን ቢዚ ነኝ ቤት ላይ ክለክሎች ይችላሉ። ግን ቤት ተከልክ ያለው አይነት የሴቶች ሲስተም አለ አይደል? ይህን ብልጠት በመጠቀም እሱኑ ሳታስቀይሚው አንቺም ደግሞ ሌላ ሀሳቡ ሳትገቢ ዘና ብለሽ እሱን ሰስፔንስ ማድረግ ትችያለሽ። ስለዚህ በቀጠረሽ በደወለች ቁጥር ሁሉ የምትገኝ ከሆነ ቅድም እንዳልኳችሁ ያው ለምን አንቺ ጋር እደውላለሁ ለምን እንዳገኝ ይችላል። በፈለገበት ቀን ስለሚያገኝሽ፣ ከአንቺ ይልቅ ማሳለፍ የሚፈልገው ከሌሎች ጓደኞቹ ጋር በተለያየ ቦታ ቢኮዝ ሁሌ አንቺን ስለሚያገኝሽ አትናፍቂውም። ስለዚህ ሁሌ ሲደውልልሽ፣ ሲቀጥርሽ እሺ ብለሽ አትምጪ። አንዳንዴ መቅረት፣ አንዳንዴ መምጣት፣ ሰስፔንስ ማድረግን ልመጂ። ይህን ስታደርጊ እሱ ናፍቆቱ ይጨምራል። ሶ አንቺን የራሱ የማድረግ ፍላጎቱ ከፍ እያለ እያደገ እያደገ ይመጣል ነው። ሶስተኛው ሀሳብ የሚሆነው እንግዲህ ወንድ ልጅ ደካማ ጎን አለው። ደካማ ጎን ስላችሁ ወንድ ልጅ እድሜው ከሀያ ሀያዎቹን ካለፈ በኋላ ሜይ ቢ ቤተሰብ ስለመመስረት ያስባል። ስለተለያዩ ወጪዎች እሱን ራሱን ማኔጅ አድርጎ ቤተሰቡን ሊረዳ አዲስ ቤተሰብ ፎርም ለማድረግ ያስባል። በዚህ ሀሳብ ውስጥ ትልቁን ድርሻ የሚወስደው ገንዘብ ነው። ገንዘቡን ቢያንስ አንቺ ሚኒማይዝ እንዲያደርግ ወይ ደግሞ ወጪ እንዳያበዛ ልትመክሪውና ልታግዥው ይገባል። እንዴት ካልሽኝ ላሳይሽ። ምናልባት አንቺ የሆነ ነገር ለአንቺ ሊያደርግልሽ ሊፈልግ ይችላል። ወይ ደግሞ ውድ ነገሮችን ለአንቺ ሊገዛ አስበው ሊሆን ይችላል። ወይ ደግሞ አንቺ ውድ ነገር ሜይ ቢ ሂውማን ሄር ሊሆን ይችላል። ጫማ ሊሆን ይችላል። ልብስ ሊሆን ይችላል። የሆነ ክፍያ ሊሆን ይችላል። ብቻ ለአንቺ የሚያወጣ ወጪ ሊኖር ይችላል። ያንን ወጪ ሲያወጣ እሱ ሜይ ቢ እየከበደው ሊያወጣ ይችላል። ወይ ደግሞ ለሆነ ፕሮግራም ስራ ሰርቶ አጠራቅሞ ወይ ዕቁብ አንስቶ ወይ በሆነ ኬዝ የሰበሰበውን ገንዘብ ለአንቺ ሲሰጥሽ ወይ ደግሞ አንቺ የሆነ ነገር ስትጠቀሚበት እሱን ሌላ ነገር ማድረግ እየፈለገ እያሰበ ግን አንቺን ሊያስበልጥሽ ስለፈለገ እንደሚወድሽ ማወቅ ስላለብሽ ለአንቺ ሊሰጥሽ ይችላል ስለዚህ በዛን ሰዓት አንቺ ሚኒማይዝ የምታደርግ እንዴት ነው ይሄ ገንዘብ ይበዛል ከዚህ ገንዘብ ግማሹን ለአንተ ውሰድና ለእኔ ግማሹ ይበቃል ወይ ደግሞ ይሄን ወጪ በዚህ በኩል ስለምንሸፍን ይሄን ብር አንተ ተጠቀሙ ወይ ደግሞ ለቁም ነገሩ የሚያሰበው ቁም ነገር ካለ ያን ነገር ለማድረግ ፈለጉ የነበረውን ገንዘብ አንቺ እንደ ሀሳብ ቀርበሹ ይሄ እንደዚህ ብታደረግ ይሻላል አንተ እንደዚህ ይሁንል ወይ ደግሞ ይህን ወጪ በዚህ ሸፍን ብለሽ ብታማክሪው ወጪውን ብትቀንሽለት ይሄ ልጅ አንቺን ቁም ነገረኛ ሴታጎ ነው የሚያስብሽ ቁም ነገረኛ ናት እሷ እኮ ቁም ነገረኛ ናት እሷ ለትዳር ትሆናለች ማለት ቀላል ነገር አለም ስለዚህ እሱም በወጪና በተለያዩ የፋይናንሻል ጉዳዮች ላይ ስታማክሪና ወጪውን ሚኒማይዝ እየቀነሰ ስትራቴጂ የእሱ ፍቅር ቢውልድ እያደረገ አንቺን ለትዳር የሚመኝሽና የሚያስብሽ ሲትሆኛለሽ ማለት ነው። ምናልባት ይሄ በሌላ ነገር ሳሳይሽ፣ ደግሞ ምናልባት ዴት ስታደርጉ የሆነ ቦታ ሊቀጥርሽ ይችላል፣ ወይ ደግሞ ዛሬ እንደዚህ ዓይነት ቦታ እንሂድ ልልሽ ይችላል። ሜይቢ ያ ቦታ በጣም ውድ ሊሆን ይችላል። ያንን ነገር በትንሽ ዋጋ ተጠቅማችሁ አይ ሚን በትንሽ ትንሽ ነገር ተጠቅማችሁ ብዙ ዋጋ ልትከፍሉ ትችላላችሁ። አላስፈላጊ ወጪዎች ሊያወጣ ይችላል። እዚህ ጋር አንቺ ግድ ሴት ነኝና ቅምጥል ብዬ አሪፍ ቦታ ምናምን መጋበዝ አለብኝ ማለት የለብሽም። እንደ ራስሽ ወይደግሞ እንደ አንቺ ሰው አስበሽው ይሄ እዚህ እንደዚህ ፍቅር እዚህ ጋር እንደዚህ እንደዚህ ወጪ ስለሚበዛ ለምን እዚህ አንጠቀምም? አነስ ያለ ቦታ እንዳቅማችሁ ማለት ነው። ስለዚህ እንደዚህ እሱ እንዲያድግ ቢዝነሱ ከፍ እንዲል የተሻለ ሰው እንዲሆን ካገዝሽው ከአንቺ ውጭ ሱማን ይፈልጋል። ስለዚህ አንቺ በዚህ ነገር ልታግዥው ልትረጂው ይገባል። ስለዚህ ገንዘብ ያው ብዙ ጊዜ የአብዛኛው ወጣት ወንድ ሀብታም መሆን የሚያስበው ብዙ ወጣት ወንድ ሀብታም መሆን የሚያስበው እስከ ሀያዎቹ ድረስ ምንም ኖርማል ነው። ከሀያዎቹ በኋላ የሚያስበው ቤተሰብ መመስረት ቤተሰብ መርዳት የተለያየ ራሱን ከቻለ በኋላ የሚያስበው እነዛን ነገሮች፣ አንቺ አጋዥ፣ አንቺ አጋር፣ አንቺ አብረሹ ከጎኑ ከቆምሽለት ከአንቺ ውጭ በምድር ላይ ለሱ ሰው የለም እና እንደዚህ በማድረግ ልትረዥው ይገባል፣ የምትወጂውን ሰው በእጅሽ ለማስገባት ወይ ደግሞ የአንቺ ሆኖ ዘላለሙን ሊኖር ከፈለግሽ ማለት ነው። ሌላውና የመጨረሻው በጣም ወሳኝ ለሕይወትሽ በጣም ወሳኝ ለሆን ነገር አሁን ልንገርሽ በፍጹም ሜቢ እሱንም ሜቢ በጣም ከተቸገርሽ ከመሳሳም ያለፈ አይነት ግንኙነት ማድረግ የለብሽም በፍጹም በፍጹም ከመሳሳም ያለፈ ግንኙነት አንቺን ርካሽ ስለሚያደርግሽ በፍጹም በዛ መንገድ መሄድ የለብሽም በፍጹም እሱ ሲያገኝሽ ሰው ባለበት ሊያገኝሽ ነው የሚገባው ስትገናኙ ሜቢ እንኳን ዴት ብታደረጉ በሆነ ሚስ ሊስምሽ እንጂ ከዛ በላይ ስቴፕ ሄዶ አንቺን ሊያገኝሽ ይሸገር። ቢኮዝ አንቺ የምትናፈቂ ሰው ወይ ደግሞ የሆነ አንቺን በሆነ ሚንስ የሚመኝሽ ሰው መሆን ያለብሽ እንጂ አንቺ እንደፈለግሽ እሱ የሚያገኝሽ ከሆነ አንቺ እሱ ጋር ምን ስላለሽ እሱ ከአንቺ ጋር ጨርሷል። ሌላ ሰው የሚያስቡ። ስለዚህ አንቺ ኩል መሆን ያለብሽ እዚህ ጋር በቃ ማቆም ካለብሽ ከት እዚህ ጋር ማቆም ምናልባት አንድ ፊልም አለ ሰው ብዙ ፊልሞች አሉ ግን የወንዶች ጉዳይ በጣም ስለምወደው ወንዶች ጉዳይ ላይ ህሊና የምትባለው አገፀባሪ ከአንጎ ጋር ባላት ግንኙነት ልክ እሱ ተመስጦ ምናምን እዛ ጓደኞቹ ይጠብቃሉ። ለምን ምን አረግክ? የት ደረስክ? አገኝሃት ወይ? አዴት አረጋችሁ ወይ ደግሞ እንደዚህ የሆነ ሳምካት፣ ወይ ፊልሙን ካያችሁ ይሄ ሲን አለው ሰው። እዛ ሲን ላይ ታስቆመዋለች። ልክ እሱ ተመስጦ ምናምን ሲሰማት በቃ ከዚህ በላይ መሄድ የለብንም ብላ ታስቆማለች። እንደዛ አይነት ሴት መሆን ያለብሽ። ሰው ማስቆም አለብሽ። ይሄ ይደርሳል ይህን ወደፊት እንደርስበታለን ብለሽ እዛ ከተማ አታደርጊ። ከሆነ የአንቺ ህይወት አለቀ። ከአንቺ ጋር ያለው ነገር ይጨርሳል። እዛው ከአንቺ ጋር አልጋ ላይ ከነበረበት ሌላ ሴት ነው የሚያስበው። በተለይ ደግሞ ከላይ የጠቀስኳቸውን ነገሮች ላይ ብዙም ደካማ ከሆንሽ እሱ ህይወት ላይ ምንም አታደርጊ። ለጊዜያዊ ላይፍ ነው የሚፈልግሽ። ስለዚህ እዚህ ጋር ጥንቃቄ ልታደረግ የሚገባው ትልቅ ሀሳብ ይሄንን ነገር በፍጹም በፍጹም መሞከር የለብሽ። በቃ ሜቢ ያኮርፈኛል እንደዚህ እንደዚህ በጣም ሊያኮርፍ ይችላል። ግን ሴት ነሽ ሀንድል የምታደርግበት መንገድ የራስሽ ሊኖርሽ ይገባል። እሱ በዛ መንገድ እንኳ የሚመጣ አንቺ በሌላ በነገር እንገናኛለን ከነ ተስፋ እየሰጠሽ ልታቆዩ ትችያለሽ። ስለዚህ አንቺ ብልጥ ከሆንሽ ይሄንን ቦታ በደንብ ማለፍ ትችያለሽ። ሰው እንደዛ ካልሆነ በስተቀረ በተለይ በተለይ የበርዝ ዳያችሁ ላይ የተለያዩ ፕሮግራም ላይ የተለያዩ ፓርቲ ላይ ስትሄዱ፣ ሴቶች በጣም የምትሸወዱት ልደትሽን ስላከበረልሽ ብቻ የሆነ ውጭ ከበር ስላደረግልሽ ብቻ እራስሽን አሳልፈሽ ትችያለሽ። ራስሽን በዛ ሰዓት አሳልፈሽ ሰጠሽ ማለት ደግሞ ተበላሽ ማለት ነው። በቃ ምንም ቀመር የለው። ከአንቺ ጋር ያለውን ነገር ጨርሷል። ሌላ ሌላ ጋር በዛ ላይ ደግሞ አንቺ በቀላሉ ተጋደምሽለት ማለት አንቺን የሚያስበው ዱር ሴት ነሽ ወይ ደግሞ ቀላል ነሽ ወይ ደግሞ ለማንም ቀሺ የምትለይነ ሴት ነው ብሎ ነው የሚያስብሽ። ሜይ ቢ አንቺ ወደሽው ከሱ ውጭ አላይም ብለሽ ሊሆን ይችላል ይሰጠው ራስሽን አሳልፈሽ፣ ግን ደግሞ እሱ በዛ አይረዳሽ። እሱ የሚረዳሽ በቃ ለኔ እሽ ካለች ማለት እኮ ሊሆን ሰው ቢጠይቃትም እሽ ትላለች፣ ከዚህ ፊት የደበራት ላይፍም እንደዚህ ነበረ ማለት ነው ብሎ ነው የሚያስበው። ራስሽን መጠበቅ ካለብሽ ዋነኛው ነገር ይሄ ነው። ስለዚህ አንቺ ሁሌ ስትቀርቢው በፍቅር በአሪፍ ሙድ ፍቅር ስጭው። ግን መነካት የሌለበትና መነካት ያለበት መደረግ ያለበትና መደረግ የሌለበት ብለሽ ለይተሽ የሚል ያለብሽ አንድ ጥቅስ አለ። ብዙ ጊዜ ባጃጅ ላይና ታክሲ ውስጥ ነው የሚታየው እና ከሰጠሽው ሰርጎ ሰርጉኖች አይነት ጥቅስ አለና ይሄ ሪል ነው። ራስሽን መጠበቅ ያለብሽ፣ ራስሽን መያዝ ያለብሽ፣ ራስሽን ለቁም ነገር ማብቃት ያለብሽ። ቤተሰብሽን ማስከበር ትችያለሽ፣ ራስሽን ማስከበር ትችያለሽ። ለሱም የክብር ሴት ነው የምትሆኝ። ባይዘው እድሜ ልኩን አንቺን የክብር ሰው አድርጎ ነው የሚያሰቡሽ። በጣም ነው የሚያከብሩሽ። ሜይቢ ቨርጅ ልትሆኝም ላትሆኝም ትችያለሽ። ቨርጅ ከሆነሽ እሳየው ጠብቀሽ ከሰርጋችሁ በኋላ፣ ካልሆንሽ ራሱ ራስሽን መጠበቅ ያለብሽ አንቺ ነሽ እነዚህ የጠቀስኩትን አራቱን ነገሮች ማድረግ ከቻልሽ መተግበር ከቻልሽ ይህን ጠብቀሽ ከቀጥልሽ በእርግጥ የምትወጂውን ጓደኛሽን፣ ባልሽ፣ የህይወት አጋርሽ፣ የእድሜ ዘመን ጓደኛሽ ማድረግ ትችያለሽ። ስለዚህ እንግዲህ ዛሬ ያቀረብኩላችሁ አራቱ ሀሳብ ይሄ ነው። እንግዲህ በዚህ ላይ ኮመንት ካላችሁ ኮመንሴሽን ላይ አስቀምጡልኝ። አሪፍ አሪፍ ቲፖች አሪፍ አሪፍ ሀሳቦች እንዲነሱ እንዲመጡላችሁ ከፈለጋችሁ ይህንን ቤት ሰብስክራይብ በማድረግ ቤተሰቡን ቪዲዮውን ለተለያዩ ሰዎች ሼር ብታደርጉ ደስ ይለኛል። እወዳችኋለሁ። መልካም ጊዜ። በባይ